መቀለ ሰብ እንደርታ የወራጅ ቀጠናውን ውጥረት እንዲግል አደረገም። መቀለ ሰብ እንደርታ ዛሬ በሰላሳ ሶስተኛ ሳምንት የኢትዮጵያ ፕሪምየር ሊግ በቤንጃሚን ኮቴ ብቸኛ ግብ ሲዳማ ቡናን በማሸነፍ ከድል ጋር ተገናኝቷል። መቀለ ሰብ እንደርታ ዛሬ ማሸነፉን ተከትሎ ነጥቡን ሰላሳ ሰባት በማድረስ በኢትዮ ኤሌትሪክ በግብ ክፍያ ተበልጦ አስራ አምስተኛ ደረጃ ላይ የተቀመጠ ሲሆን ይህም ታዲያ የመውረድ ስጋት ላለባቸው ቡድኖች የበለጠ ስጋታቸው እንዲጨምር አድርጓል። የመውረድ ስጋቱ የሚመለከታቸው ቡድኖች መቻል አርባ አዲያ፣ ሆሳና፣ ኢትዮጵያ ንግድ ባንክ፣ ድሬድዋ ከተማ፣ ፋሲል ከነማና ኢትዮ ኤሌክትሪክ ሲሆኑ ወራጅ ቀጠናው ላይ ከተቀመጠው መቀሌ ሰባ እንደርታ ያላቸው ትልቁ የነጥብ ልዩነት ስድስት ነው። ይህም ማለት ታዲያ ቀሪ ሶስት ጨዋታዎችን የማሸነፍ ግዴታ ውስጥ እንዲገቡ ያስገድዳቸዋል። በተለይ ደግሞ ኢትዮ ኤሌክትሪክ፣ ድሬዳዋ ከተማ፣ ፋሲል ከነማ፣ ኢትዮጵያ ንግድ ባንክ የመውረድ ስጋቱ ያየለባቸው ቡድኖ ሲሆኑ፣ በቀጣይ የሚያደርጓቸውን ጨዋታዎች ማሸነፍና ማሸነፍ ብቻ አማራጭ ማድረግ የግድ ይላቸዋል። እስካሁን ሁለቱ የትግራይ ክለቦች ወልዋሎ አዲግራት ዩኒቨርሲቲና ሶልሽረ መውረዳቸው ሲረጋገጥ ቀሪ ሁለት ወራጆችን ለመለየት በቀጣይ ጨዋታዎች ላለመውረድ የሚደረገው ፊልሚያ በእጅጉ ተጠባቂ እንዲሆን አድርገዋል ከሚወርዱት ሁለት ክለቦች መካከል ታዲያ በሊጉ መጨረሻ ሳምንት ጨዋታ በሚመዘገቡ ውጤቶች ብዙዎች ያልጠበቁትና ያላሰቡት ታዋቂ ክለብ ሊወርድ ይችላል የሚለው የብዙዎች የስፖርት ቤተሰብ መነጋገሪያ ርዕስ ሆኗል።